ሲቲዎችን በመገንባት በመንግስት በኩል ደግሞ አስፈላጊ የሆኑ የመሰረተ ልማት የመንገድ፣ የቴሌኮም፣ የኤርፖርት አስፈላጊ የምንላቸውን መሰረተ ልማቶች በማሟላት በኩል በርካታ ስራዎች የተደረጉ በርካታ ፕሮጀክቶችም ተሰርተው የተጠናቀቁበት ወቅት ነው ማለት ነው። ከዚህ ጋር ተያይዞ ማዕከላዊ ኢትዮጵያ በተለይም በስልጤ ዞን እንዳየ ነው እጅግ በጣም እምቅ ለቱሪዝም ልማት ሊሆን የሚችል አቅም ያለው ከመጣንበት ዓላማ አንጻር ደግሞ በጂኦ ፓርክ መካተት የሚችሉ የተለየ የስነ ምድር ወይም ጂኦሎጂ ፎርሜሽን ያላቸው ተጨማሪ ጥናት የሚፈልጉ ተጨማሪም ጥናት የማይፈልጉም ቦታዎችም ጭምር ያሉበት ነው። ስለዚህ እንዲህ አይነት ቦታዎችን የመጀመሪያው ነገር መጠበቅ መንከባከብ ከዛም ቀጥሎ የተለያዩ አስፈላጊ የሆኑ ጥናቶችን ማጥናት ወደ ልማት ማስገባት እና ሕብረተሰቡን ተጠቃሚ ማድረግ ያስፈልጋል ማለት ነው። በስልጤ ዞን ዛሬ የተማር ነው። ይህን የመሰለ የስልጤ አባያ ውብ ሀይቅ ባለበት በቅርብ ርቀት በቀኝ በኩል እንደምታዩት ሰፊ የሆነ የሙዝ የጎመን ማሳ አለ። ይህ ማለት በቅርብ ርቀት በቀላሉ ለቱሪስቶች ሊመገቡት የሚችሉ ፍሬሽ ጁስ ተጨምቆ በቀላሉ ለቱሪስቶች መቅረብ የሚችል አገልግሎት መስጠት የሚያስችል አቅም ጎን ለጎን እየተፈጠረ ነው ማለት ነው። በግራ በኩል ታጥሮ የምናየው በአሁኑ ሰዓት ሰፊ የሆነ በዲያስፖራ ኢንቨስትመንት እየተገነባ ያለ የሎጅ የሪዞርት አክቹዋሊ ፋሲሊቲ ነው። ይህ ሪዞርት ሲጠናቀቅ እንግዶች በቀላሉ ማረፍ የሚችሉበት መዝናናት የሚችሉበት ማረፊያ ቦታም እየተገነባ ነው ማለት ነው። ስለዚህ የአካባቢውን ሀይቅ ከመጠበቅ ጎን ለጎን ሀይቁን ሊጎበኙ የሚመጡ ሰዎች የሚያርፉበትና የሚመገቡበት የልማት ስራም እየተሰራ መሆኑ በአጠቃላይ ዞኑ ሰፊ የሆነ ረዥም ርቀት ሊያስኬድ የሚችል ርዕይ ሰንቆ የቱሪዝም ልማትን ለማልማት ቆርጦ ተነስቷል ማለት ነው። ይህንም እንድታመሰግኑልኝ ይፈልጋል። እንደ ቱሪዝም ሚኒስቴር በሀገራችን ውስጥ በሁሉም ጫፍ ያሉ የተፈጥሮ ሀብቶች፣ የዱር እንስሳት፣ ብሔራዊ ፓርኮች፣ ባህል፣ ታሪክ እንዲጠበቅ እና ለቱሪዝም ልማት እንዲውል በርካታ ስራዎችን እያከናወን እንገኛለን። በአሁኑ ሰዓት ከዩኔስኮ ጋር በመተባበር በዚህ አካባቢ የጂኦ ፓርክ ያለውን አቅም ተጨማሪ ጥናት ማድረግ፣ በጂኦ ፓርክነት እንዲከለሉ ለማድረግ እና በቅርበት ለመስራት የጀመርነው ጥረት አለ። ይህን ለመከናወን እና ለማሳካት በዩኔስኮ በኩል እነ ፕሮፌሰር አስፋው ሰናሉ አምሹር ይህን ነገር ደግፈው ጫፍ ያደርሳሉ ብለን እናምናለን። ለቱሪዝም ሚኒስቴር በዚህ አካባቢ ያሉ በመንግስት ይሁን በግሉ ዘርፍ የተጀመሩ ልማት ስራዎችን ለመደገፍ አካባቢውንም ለማስተዋወቅና የቱሪዝም ልማት ስራውን ለመደገፍ ያለንን ቁርጠኝነት የገለጽኩ በቀጣይ ያሉ የጉብኝት ፕሮግራሞች እና የእርስ በርስ ውይይቶች የተሳካ እንዲሆን እመኛለሁ። መልካም ቀን። አመሰግናለሁ።